ሎችን ቆንጆ ቆንጆ ነገር ለማድረግ ላይ የተፈጠረ ነው። በቃ ያንቺ እድል ቂጣ እኮ ነው። ቂጣ ጠፍጥ የአባት እንትላት ወይ እጭ አረደዘ እኔ ተነስቶብኛል ዘንድሮ በቃ ጨረስን። እግዚኦ ማርና ክርስቶስ ሊፕስቲካችንን ረስተን ወተን እንኳን እራሱ ይሆን እናምራለን። በቃ አንቺ ቂጣ ጠፍጥ ሚዲያው ለኛ ተፍ አልነሽ ቆል ሰማማት። በቃ ተነስቶብን አንሰማም ከአሁን በኋላ። ተናገርን እኮ አልሰማላችሁ። ኧረ እናንተ ሰዎች ተው፣ ተነስቶብናል ብለን አልሰማላችሁ። አጭ በቃ ተነሳም ተነሳም ለሁሉም ጊዜ አለ እኮ ደምት። ይሄ ነገር ስለ ደግሞ ምንድን ሰውን ብር ስሩ እያልኩኝ እኔ ብር ማልሰራው ነገር ሰውን ብር ዲቦራ ነው ይበላት እኔ ባዩኝ ቁጥር እኔ ያቺ ሴትዮ እየመሰላችሁኝ እንዴት እኔንም ሊገሉኝ ነው እያልኩኝ እኮ የዚህ እንትን እያልኩ ነ ያጭ፣ አሁን ሴትዮ ከሞተች በኋላ ባክ ሰውኝ፣ እንኳን አንተ እዚህ ቀያይ ነጫ ጩባ ምናምን አይደለህም፣ አረብ ምናምን አይደለም። እኔ ጤነኛውም ራሱት ወዴ ውስጥ አይገባም። እኔ አንድና አንድ የምፈልገው በቃ ኢትዮጵያዊ ነው አልኩኝ። በቃ ጥቁር ነው ያማረኝ። ድሮስ ነው ይፈልገቸው አክቶኝ ምንም ማንጠልቅያ አለች፣ እዚጋ ነው። ፀጉርሽን ምን ተርከሰሽን ታደርግኛል? ነው የእኔ ፒንክ ዳይመንድ። እኔ ፒንክ አልወድም። ፒንክ ዳይመንድ ያለው ዋይት እና ብላክ ብቻ ነው። ብላክ ዳይመንድ፣ ብላክ ዳይመንድ የተባለበት ምክንያት አፈሩ ነው እንጂ ዳይመንድ ዋይት

እኔ እንደዛች አሮጊት ቤት ውስጥ ቁጭ ብሎ አንድ ቦታ ቁጭ ብሎ ድሮም አልወደም እኮ ድሬ ማድረግ አይመቸኝም። አንተ እዚህ ጋር ትሆናለህ፣ አንተ እዚህ ጋር ትሆናለህ። አሁን በእሑድ ቀን ምንድን ነው የሚያስወጣህ? የእኔ ወንድም ምን ሆነህ ነው የምትወጣው? በእሑድ ቀን ምን አስወጣ? ያታደለ ምን አሉት ምን ሳይል ያረጃል አሉ።